አፈርባሪ ሌባ ምን ትሰራልሽ? አሁን አይከብድም፣ ግን በሁለት ማንነት መኖር ይቻላል። ማስመሰል አይከብድም። ማስመሰል አይከብድም። አስመሰል ማሽቀበጥ። እኔ ምን አገባኝ እናንተ አሽሙር

ሙካችሁን ሙካችሁን አሰሩ ጭንቅላታችሁን፣ ማይንዳችሁን አሰሩ።

አስቴር ዝፈኝ በቃ የእናንተ ዘፈን በጣም ትችላለች። ዘፈን አትክፈቱ። ከእስካሽ ድረስ ዝፈኝ እናንተ ገላኔ ገላኔ አስቴር አናናትዋትሲ ዙዙ ዚና ጨረቃዎች

ምን ሆነች ጃኒንም አታዋት እንዳታስገባው ላታለቃቅስ ነው አለቅሳለች በቃ እንዳትገቢ ውስጥ ጃኒ ጃኒ በቃ ከዚህ በኋላ ወጥቻለሁ ከጨረቃ ቤት ሰብላለች ሰላም ውዶች አልሀይ ድላችን እንዴት ነሽ ዜና አለሁ እንዴት ናችሁ ላ

እኔ አደባደባቸዋለሁ ዛሬ በጣም ማደባደብ ፈልጊያለሁ እና ሚስጥር ብላ ማለት ነው። አዎ እኔ ታዲያ ቤትዬ ምላሴ በላይ ምላሴ በላይ ትላንትና ማታ

ወወጌነም ስትል እኮ አክታ ምትተፉ ይመስላል። አይባልም፣ ወይዬ ነው የሚባለው። አይደለም፣ ይቅርልን ገርሽ አንቺ ደግሞ ላትሽ በልቶሻል። ወጣ የነገርሽ ነው ወሬ። አንቺ ደግሞ እሺ በይኝ ትናንትና ማታ ምላሴን በልቶኛል፣ እና ዛሬ ማለት ነው ላብዬ እኔ ደግሞ

ንፋስ እየመጣ ነው። ልዘጋባችሁ ነው። ንፋስ እየመጣ ነው። በጣም አይሰማም። ሰርክዬ ድምጽሽ እኮ ምንም አይሰማም። ከአንቺ ነው? አዎ፣ ኔትዎርክ ይሁን እኔ እንጃ። ሰርክ አለም ወይዬ፣ እኔ ፍቅር ምንድን ነው? ከእኔ ነው ችግሩ አሁን ይሰማል ውዴ አሁን ይሰማል አዎ ይመጣል ይሄዳል ምን እንደሆነ አላውቅም ችግሩ አንዳንዴ ባየርፎን ነው የምጠቀመው ነበረ አውጥቻለሁ ዘግቻለሁ አሁን ይሰማል ውዴ ጾም እንዴት ይዟቸዋል ስራ ጤና ጥሩ ነው የሚመስገን አለንልሽ ጠፋሽ ምን ሆነሽ ነው

አይደለም ሰርክዬ፣ ወይዬ በይ ድምፅ አይደለም። ጠፋ። አሁን ግን አለችና፣ ስማ ስሜን ስለጠራችሁ እንዳንጫጫችሁባችሁ ነው ብዬ እኮ ሰርክዬ

እና አስቸገሩ እኮ እሱን እኮ በቃ እሱን እኮ አይተው ነው እነሱ የፈለጉት። እናንቺ ጀለት አታስገቢ አበማለሽ አደለም እኮ ምን የጋራችን ነው እያሉ ማለት ነው። ተሻሙሽ ተሻሙሽብሻለሁ፣ አልችልም እኔ አንቺ። ቢያንስ አንቺ ስለምሰማሽ እኮ ነው። አንቺ አንድ ነገር በያቸው፣ እኔ አልችልም፣ ግን በያቸው ዝም በያቸው አንቺ፣ ብቻ እሱ የኔ የኔ ብቻ ብለሽ ያዥው፣ እሱን አንከባክቢ። ደግሞ እንዴ ስጤ ልዩ ነው፣ ልዩ ሰው ነው። ጌታ ያንቺ ብቻ እንዲሆን እናረቀዋለን። እኔም እንግዲህ ስደት ዓለም ወደ ስደት ዓለም ትገባ እንግዲህ፣ ባህ ፎቶ ተነስቼ ከሱ ጋር አሳይላቸው። ይዘሽው ትሄጃለሽ፣ ከአንቺ ጋር ከአንቺ ጋር ስግደት ትገባ አንድ ላይ ስግደት ትገባላችሁ። ፍቅር ካለ አንድ ላይ ስግደት፣ ካልሆነ አያምርም አደለን? በቃ ዝም በይ። እንደዛ ከሆነ ይዘሽው ይዘሽው ይዘሽው ነው እያሉ ጨረቃ ፋሚሊ አትጋሩኝ በይ እና ፖስት አድርጊ። በቃ ነው ትናንትና ማታ አላሰኛችም

ዋለች ቲቪ ስንት ቀን መሰለሽ? የዚህ ጊዜውን ፎቶ አታስቀምጪ ብዬሽ የምትሰማኝ ልጅ የምትሰማኝ ማለለች። ታዲያ አንቺ ምን ማድረግ አለብሽ? የጨረቃ ፋሚሊ ተከባበሩ፣ እንከባበር አልደረስኩባችሁም፣ አትድረሱብኝ የኔ የኔ ብቻ ነው ብለሽ ፖስት አድርጌ?

ትንሽ እኮ አትሰሜኝም፣ እኔ ይቅርታ፣ በጣም ይቅርታ። ፋሎ አላረገሽኝም ብለሽ አሁን ዛሬ ነው ያየሁት። ፋሎ አላደረኩሽም ነበረ። አሁን ግን ፋሎ አድርጌሻል። እንግዲህ እርግጠኛ ነኝ የሳርካለሽ በቲ እንደምትልሽ፣ አትቀለዋውጭብኝ ባሌ ነው የምትልሽ ሰርክዬ ስላገኝባት ነው። ምን እንደምታደርግ ከቀደመችኝ፣ ኦኬ ትውሰድ ሆኔ ግን አሁን ቀድማት አለ ኦኬ። ሶ ዋይ ዩ ጋይስ ዩ ዶንት ዱ ዲስ ቲንግ። የመጀመሪያ ፖስት ያደረገ የቀደመ ይባላል። አንቺ ፖስት ካርስ ሰው ያንቺን ነው አደለም። ባት ኦኬ ሰልኪ የቀድማ ፖስት ካረገች ማለት ነው የኔባል ብላ ፖስት ካደረግ የእሷ ነው በቃ ዳሰት አንቺ ቀድመሽ ካልሽ ያንቺ ነው ማለት ነው ሰው ሰርኪ ያው ውጭና ፖስት አርጊ የእኔ ባል ነው እንዳትሻሙ ብለሽ ፖስት አርጊ የእኔ ጀግራ ወንድም አንቺ ነገ ነው እኮ ያልሽው ነገ አልሽኝ እኮ ነገ ለምን ታረጊያለሽ አሁኑኑ አርጊያት ወንድ ከሆንሽ እኔ ዛሬም ነገር አትፈልገ በቃል፣ እኔ ማለት እሱ መልጣጠፍ ሳይሆን እሱም በልቤ ማስቀመጥ ነው የምፈልገው። ስለዚህ አትለጣጥፉት። ስለዚህ ማለት ነው የጨረቃ ፋሚ የተባለችው ልሽም ስርዓት አድርግ የዙ ቦ በየቦታው ተከበሩ። የእሷ ብቻ ነው አትነካኳት። አለዛ የጎንደር ዘፈን ነው ምንዘፍንባችሁ። አትነካኩን የሚለውን ዘፈን ነው ምንዘፍንባችሁ። በቃ እሱ እንዘፍንላችኋለን። ሰው የጨረቃ ፋሚሊዎች ተጠንቀቁ፣ እንከባበር በያቸው። አዎ አይነካኩሽ፣ አይነካኩሽ። ያንቺ ያንቺ ብቻ ነው በቃ

አለ። እግዚአብሔር ይመስገን። ምን ላይ ናችሁ? ምንም ዝም ብለን ገና